ቸውን እንኳን አገኙ። ከዛ ከሰርግ ላይ ጭምር ተቀበቃ ከዚህ በኋላ ኳስ ሜት ምናምን ታቆማለህ። ከጓደኞችን ጋር ማምሸት ታቆማለህ። አረ ሌላ የምታቆመው ነገር ካለ ንገረኝ። አንቺን ማግባት አላቆምም እንዴ? አንቺን ማግባት ነው የማቆመው። ኳስም ከጓደኛም ጋር ማምሸትም የባህሪ ለውጥም አላደርግም። ይሄን ሁሉ ነገር ከማደረግ አንቺን መተው ይሻላል እኔ የሚል ኮንቴንቶች ናቸው። እንግዲህ ሲሰሩ የኖሩት እያንዳንዱ ኮንቴንት በምታዩበት ጊዜ ኢስላማዊ ስርዓትን፣ ኢስላማዊ ወግን፣ ኢስላማዊ ባህልን አንተ ግን በቃ ሁሌ ስልክ ላይ ነህ፣ ለእኔ ጊዜ የለህ። ስልኬ ኮ ስማርትናት አትጨቃጨቅ አትነዛን። ጋብዘኝ አትል። ግን ሱ ስለ ወደፊት ሚስት ማወቃት ፈልጋል። እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይኸው ሜሴጅ ላከች። ስለዚህ በጋብቻ አልተጣመሩም። እሷ ያገባኛም ብላ እየጠበቀችው ነው። ይሄ በአብዛኛው ወንዶች የምናደርገው ነገር ነው። እንዲህ የምናደርግ ወንዶች በዚያው አጋጣሚ አላህን እነፍራ፣ ሴቶችን በሀራም በሆነ መንገድ አፕሮች እናደርጋቸዋለን። ከዚያ በኋላ ደግሞ ሌላ ሴት ፍለጋ እንሄዳለን። ትንሽ እኔ እስኪ ትንሽ ሚለው ነገር አለ እዚህ ላይ ኡስታዛችን እንዳለው ትክክል ነው ማለት ሰው በአሁኑ ሰዓት በጣም ትሚለው ነገር በቃ ማለት ሂሳምና እንትና ከጀመሩ በጣም የክራን ከጀመሩ በጣም ቆይቷል ብዙ ጊዜ ናቸው ሴዱ እንኳን ከትንሽ ጊዜ ነው ጀመረው፣ ግን የሚያደርጋቸው ነገሮች በጣም የሚያስጠሉ ነገሮች ናቸው። ምክንያቱም የሰው ልጅ ከነ ከምግብ አበላል ጀምሮ ነው ትንሽ የሚያስጠላ እሱ ላይ ማለት ነው። ምክንያቱም ምንድን ነው ማድረግ እዚህ ግን አሁን ስንት የተለፋለ ስንት የተጠቅማለ ስንት እንትን ያላለ ቢያንስ ያንን እሱ አስቦበት እንትን ቢል ይሻል ነበረ። አሁን ህዝባችን ዛሬ ነቶ እንደዛ እነሱ ላይ ትችት እነሱ ስራቸው ሊሆን ይችላል። ኢሳምና ኢክራም ላይ ማለት ነው። ትክክል ናቸው ማለት አይደለም ግን ከዛ ባለው ተነስቶ እነሱ ማለት ነው የትሄደው ነበረ እነዚህ ልጆች እስከዚህ ደረጃ ደርሰው አሁን እንደዛ እስከንትን እስከሚሉ ድረስ ማለት ነው። ስለዚህ አሁን እዚህ ላይ የሚያገኙበት ቢያንስ ቢያንስ የተወሰነ የሚያሻሽሉን ነገር አሻሽለውትም ቢሆንም ቢሰሩ በጣም ደስ ይላል። እንግዲህ በሪፍ ሁኔታ እየሰሩ ይገኛሉ። በጣም ደስ ይላል። ለንት ናቸው። ነገር ግን ብዙ ስህተት ነገሮችን አሉ። እንደ እንትን ስንሄድ ማለት ነው እንደ ሃይማኖት ደረጃ ስንሄድ እንደ ሙስሊም ማህበረሰብ ኑርማን ነው ብዬ አላስብ። ምክንያቱም የሚሰጠው አሁን